ሰላም አድማጮች ይህ ብላቴናው ዜና ቲዩብ ነው። በዛሬው የብላቴና ዜና ቲዩብ ሶስት ጉዳዮችን ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እንንገራችሁ። የአፋር ክልል ሚሊሻዎች ወደ ክልሉ ዘልቆ የገባው የህወሓት ጦር ብለው የጠሩትን ቡድን ለማስወጣት የመልሶ ጥቃት ማምሻውን መክፈታቸው ተነግሯል። በዝርዝር እንነግራችኋለን። ኢትዮጵያ ባለፉት ሶስት ወራት 300 ድሮኖችን አምርታለች ተብሏል። በዚህም ጉዳይ ዘርዘር ያለ ዘገባ ይዘናል። የሶማሊያ መንግስት ከራስ ገዟ ፑንትላንድ ያልታወቁ አውሮፕላኖች ወደ ሱዳን እየበረሩ መሆኑን ተናግሯል። አውሮፕላኖቹ ምንጭ ነው ወደ ሱዳን እየበረሩ እንደሆነ አላውቅም ብሏል። ለዚሁም ተጠያቂዋ አረብ ኢሚሬት ናቸው ብሏል። በዝርዝር እንነግራችኋለን። አብራችሁን ቆዩ። የአፋር ክልል ሚሊሻዎች ወደ ክልሉ ዘልቆ የገባውን የህወሀት ጦር ብሎ የጠራው ቡድን ለማስወጣት የመልሶ ጥቃት መጀመራቸውን ተናገረ። ጥቃቱ ጥቅምት 26 ቀን 2018 ምሽት ላይ የህወሀት ወታደሮች ናቸው የተባሉ ተዋጊዎች በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠራቸው ንጹሐንን በሞርተርና በዙ 23 በመደብደብ ጥቃት መክፈታቸውን የአፋር ክልል መንግስት መናገሩ ይታወሳል። ጥቃቱ የተከፈተው በአፋር ክልል በዞን ሁለት በመ ጋሌ ወረዳ ቶንሳ ቀበሌ ወርአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ነው። ከምሽቱ አንድ ሰዓት ነው ጥቃቱ የተከፈተው ሲል የአፋር ክልል መንግስት ባወጣው መግለጫ ያሳወቀው። ይህም የፕሪቶሪያ የሰላም ስምምነት በግጭት አዋጅ በግልጽ አፍርሷል ብሏል። የአፋር ክልል መንግስት ኮሚኒኬሽን ባወጣው መግለጫ ጥቅምት 24 ቀን 2013 የፌዴራል መንግስትና ህወሓት በይፋ ወደ ጦርነት በመግባት ለሁለት አመታት ውጊ አድርገው የነበረ ሲሆን ጦርነቱም ጥቅምት 24 ቀን አምስት ዓመተ ምህረት ደግሞ ከሁለት ዓመት በኋላ በደቡብ አፍሪካ ግጭቱን ለማስቆም የፕሪቶሪያ የሰላም ስምምነት አድርገውም ነበር። ሰሞኑን የተነሳው ግጭት ሲጀመር የአፋር ክልል ሽማግሌዎች የህወሀት ወታደሮች ወደ ኋላ እንዲመለሱ ቢማጸኗቸውም እምቢ በማለት ወታደሮቹ ግጭቱን አስቀጥለዋልም ተብሏል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር በመሆን ተሾመ የነበሩትና አሁን የጠቅላይ ሚኒስተሩ የምስራቅ አፍሪካ ሚኒስትር የሆኑት አቶ ጌታቸው ረዳ ህወሀት በይፋ በአፋር ክልል ላይ ተኩስ መጀመሩን አረጋግጠዋል። ችግሩ እንዳይባባስም የትግራይ ጦር ወደ ሌላ ግጭት እንዳይባባስም ሲሉ ጠይቀዋል። ዛሬ ከሰዓት በወጣ መረጃ መሰረት የአፋር ክልል ሚሊሻዎች በህወሀት ጦር ተወረዋል ያሏቸውን ቦታዎች ለማስለቀቅ የመልሶ ጥቃት ተኩስ መጀመራቸውንም ተሰምቷል። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ለመግባት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና ስድስት መንደሮችንም መቆጣጠራቸውን ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የተከፈተም ጥቃት ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አጣጥሏል ሲል ቢቢሲ አማርኛ አስነብቧል። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዲ ሼህ በረሃ ኡስማን አጎራባች በሆነው የትግራይ ክልል የሚገኙ የቲዲኤፍ ኃይል ብለው የጠሯቸው ወታደሮች ረቡዕ ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ እንቅስቃሴ ገብተዋል ሲሉም ለቢቢሲ አማርኛ አረጋግጠዋል። ሙሉ ቀን ያን ቦታ ይዘዋል። እስከ 12 ሰዓት ህዝቡ እየሸሸ ታጣቂ ቡድኑም ብለው የጠሯቸው ወታደሮች ቦታ እየያዙ ሄደዋል። ከዚያ ሁለቱም ቦታ ከተቆጣጠሩ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመሩት ምሽት 12 ሰዓት አካባቢ ነው፣ ሲሉም በክልሉ መንግስት የቀረበውን ውንጀላ አጠናክረዋል። የአካባቢው ነዋሪ በተኩስ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው አቶ አብዶ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑንም ጠቅሰዋል። አሁን ይህ ነው ሊባል አይቻልም፣ ሲሉም የታጣቂዎቹን ብዛት በቁጥር መጥቀስ እንደማይቻል ለቢቢሲ አማርኛ ተናግረዋል። መጋሊ ወረዳ ከትግራይ ክልል ጋር በአራት ወረዳ እንደሚዋሰን የሚናገሩት አቶ አብዶ በዚያ ግንባር ሁሉ ኃይሉ ገብቷልም ብለዋል። ታጣቂ ኃይል ብለው የጠሩት ስድስትና በዚያ አካባቢ መንደሮች ይዟል። በቦታ ስፋት ወደ 15 ኪሎ ሜትር ነው ወደ ውስጥ ዘልቆ የገባው ሲሉም አንስተዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው ካርፋቱ አለጉቢ ሚልኪ ጎርአይ ጉላዲዳ እና ዳልጊና የተባሉ መንደሮች ናቸው። ቢቢሲ በአፋር ክልል መንግስት የቀረበውን ክስ በተመለከተ ለትግራይ ክልል ሰላም እና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጀነራል ተክላይ ኪዳንን ጥያቄ አቅርቧል። የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉም በትግራይ ኃይሎች ላይ የቀረበውን ክስ አጣጥለዋል። እኛ የከፈትነው ግጭትም የለም፣ እንደዚህ አይነት ዝግጅትም የለንም የሚሉት ብርጋዴር ጀነራል ተክላይ በምላሹ የአፋር ኃይልና ና የሀራ መሬት ኃይሎች ተደጋጋሚ ተንኮሳዎችን በትግራይ ላይ ፈጽመዋል ሲሉም ከሰቧል። በአፋር ራሳቸውን ሀራ መሬት ብለው የሚጠሩ በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሷል፣ እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉም ለቢቢሲ አማርኛ ተናግረዋል። የሶማሊያ መከላከያ ሚኒስቴር ምስጢራዊ በረራ ከሶማሌ ግዛት ወደ ሱዳን መደረጉን አረጋገጠ። የሶማሊያ የመከላከያ ሚኒስቴር አህመድ ሞአሊም ፈቂም እንደገለጹት ከሰሜን ምስራቅ ፑንትላንድ የጦር መሳሪያ የጫነ ማንነቱ ያልታወቀ አውሮፕላን ትናንት ወደ ሱዳን ተጉዟል። የባለስልጣኑ ማረጋገጫ የተሰማው በሱዳን የእርስ በእርስ ጦርነት የአፍሪካ ቀንድ ሀገራት ጣልቃ ገብተዋል የሚል ጥርጣሬ መወራት በጀመረበት ወቅት ነው። የሱዳን ወታደራዊ መንግስት ለፈጥኖ ደራሽ ኃይሉ ከውጭ የጦር መሳሪያ እየገባ ነው በማለትም በተደጋጋሚ ይከሳል። ፈቂ ለሶማሊያ ብሔራዊ ጸጥታ ምክር ቤት ባደረጉት ንግግር የቦሳሶ ወደብ አውሮፕላን ማረፊያ ወደ ሱዳን የሚበሩ አውሮፕላኖች መናኸሪያ መሆኑን መናገራቸው የግል የሆነው ካሲማዳ ድረገጽ ዘግቧል። ለሶማሊያ ህዝብ ከቦሳሶ ተነስተው ወደ ሱዳን የሚጋዙ አውሮፕላኖች መኖራቸውን ለማረጋገጥ እንችላለን ያሉት የሶማሊያ መከላከያ ሚኒስትር፣ ሆኖም ምን እንደሚጫንና ተልኳቸው ምን እንደሆነ እንደማያውቁ መናገራቸው ተጠቅሷል። ቀደም ሲል የሶማሊያ ውጭ ጉዳይ ሚኒስትር አብዱሰኢድ ሙሳ አሊ የከፊል ራስ ገዟ ፑንትላንድ ግዛት አስተዳደር የቦሳሶ አውሮፕላን ማረፊያ የአረብ ኤሚሬትስ ዕቃ ጫኝ አውሮፕላኖች ቋሚ መናኸሪያ አድርጎታል ሲሉ መክሰታቸው ተገልጿል። የሱዳን ወታደራዊ መንግስት አረብ ኤሚሬትስ የፈጥኖ ደራሹን ሀይል የጦር መሳሪያ በማቀብ ይደግፋል ሲልም በተደጋጋሚ ይከሳል። የአረብ ኤሚሬትስ መንግስት በበኩሉ ክሱን አጠጥሏል ሲል የዘገበ ዶቼ ቫሌ ነው። ኢትዮጵያ ባለፉት ሶስት ወራት 300 ድሮኖች ማምረቷ ተነገረ። ድሮኖቹ በስካይዊን እና ኤሮ አባይ ፋብሪካዎች የጋራ ጥምረት መገንባታቸውን የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዳይሬክተር አቶ ዳንኤል ጉታ ለፓርላማ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የሩብ ዓመት ሪፖርት ባያቀረቡበት ወቅት ተናግረዋል። በሁለቱ ኩባንያዎች በቅርብ ጊዜ የተመረቱ ድሮኖች በዋናነት ለመዝናኛ ገቢ ማስገኛነት የሚውሉና የአገር ውስጥና የቀጠናዊ ገበያዎችን ኢላማ ያደረጉ መሆናቸው መሆናቸው ተገልጿል። በመቶዎች የሚቆጠሩ ተጨማሪ ድሮኖችን በማምረት ላይ መሆናቸውን የጠቆሙት ምክትል ዳይሬክተሩ የምርት አቅምን ለማሳደግ የጥሬ እቃ ክፍተቶችን ለመሙላት ጥረቶች እየተደረገ መሆኑንም አንስተዋል። በሀገር ውስጥ የተሰሩ ድሮኖች ከዚህ ቀደም በታላቁ የኢትዮጵያ ህዳሴ ግድብ ምረቃና በኢሬቻ በዓል ወቅት ጥቅም ላይ መዋላቸውን የዘገበው ስፑትኒክ ኢትዮጵያ ነው። ከዚህ ቀደም ኢትዮጵያ የአጥፍቶ ጠፊ ድሮኖችን እያመረተች መሆኑ መነገሩም ይታወሳል።